ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ወይም እግዚአብሔር አምላክ የተመሰገነ ይሁን ደህና ነኝ። ፕሊዝ ላይክ ሳብስክራይብ ኮሜንት በማድረግ ቤተሰብ ሁኑ ቤተሰብ ያልሆናችሁ፣ ቤተሰብ የሆናችሁ ደግሞ ማበረታታችሁ አይልኝ። ፕሊዝ ቪዲዮውን ሙሉ ይሉኝ ለው ማለት ወዳለው ደችጌ ትንሽ አይታችሁ አታቋርጥም ፕሊዝ ማለት ነው ትንሽ አይታችሁ ብታቋርጥ ምን ይጠቅመኛለኝ? ኮሜንት መጻፋችሁ ምን ይጠቅመኛል? ላይክ ማድረጋችሁ ቪዲዮ ካላያችሁ ምን ይጠቅመኛል? ፕሊዝ እናንተ መልካም ለሰው ብታደርጉ መልካም ነው የሚገጥማችሁ። እውነት ከኔ መልካምነት ባትጠበቁ ከሌላ ሰው መልካም ይገጥማችኋልና ፕሊዝ ቪዲዮውን ሙሉ ይልኝ። ወደ ቪዲዮ እንቀጥላለን። እዚህ ጋ የደሮ ስጋ አዘጋጅቻለሁ። የደረሱ ስጋው ደግሞ ያው ቀደም አጥብያለሁ፣ እናንተ ቪዲዮ ላይ አላስገባሁትም በርግጥ እና አጥብየው በእንትን ምድነው? ባራት ይባለ ባራባ ሀገር ቅመም፣ በአገራችን ደሞ ቀማምና እርጎ ነው ያረኩበት። ከዛ አጥብ እርጎውን አርጌ አንድ ላይ ያው እየጠበስኩት ነው ማለት ነው። እዚህ ጋር ድንሽ እየላጥኩ ነው። ድንሽ ላጥላጥላጥ ነው ደችዬ ድንሹ እየተለጠነው እየተለጠነው መገላጠን አላቀረጥኩም። እና ፕሌስ ቤተሰብ ሙሉ የለኝ እኔ ሰዓት ኢትዮጵያው የምታቁትን የምታቁቱን ያታውቃላችሁ። የማታቁት ሰዎች ግን ፕሌስ ውደ ውደችዬ ሰዓት እንዲሰጥን እርስ በራሳችን እንተጋገዝ፣ ፕሌስ ማለት ነው እዚጋ እዚጋ ያው ድንሽዬ እየላጥኩ እዚጋ ደግሞ በአንድ እጄ ደግሞ ዶሬን እየጣበስኩ ነው ማለት ነው። እሳት ላይ እዚጋ ደግሞ እንትን እያረኩት ነው እየለየሁት ነው በትልቁ እንዳይሆንብኝ ማለት ነው። እንደዚህ ብታረጊው ግን ድስት አይጎዳም ብትልኝ ከላይ ከላይ ነው ከላይ ከላይ በቃ እንደዚህ ከያችኝ ከላይ ከላይ ነው እንጂ ድለድስቱ ጥሩ አይደለም። እንደዚያ ብታደርጉት ግን በጣም ከበሰለ እንትን ድስቱ ላይ መጠጋት የለባችሁም። እንደዚህ ከላይ ስንጥቅ ስንጥቅ ስንጥቅ ማድረግ ነው የሚጠባቅባችሁ። አያስቸግርም ማለት ነው። እና ፕሊስ ማበረታታችሁን አይለኝ ወደችሁ ይሄ ስወዳችሁ ያው እየተጠበሰ ነው። ወይኔ ቪዲዮ ሲረዝም ካላችኝ ሙያ ነው። ሙያ በረዝሙ መልመድ አለብኝ። እግዚአብሔር አምላክ የተመሰገነው ከእናቴ ከማረብ ከማህበረሰብ የኢትዮጵያ ብዙ ሙያ ተምሬያለሁ። እዚህ ጋር ደግሞ የአረብ ሀገር ደግሞ የምታውቁት ከመዳማችን ጋር የመዳም ምግብ እጅ ያስቆረጥማል። እኔ እውነት ለመናገር ማለት ነው አስከባጭ ምናምን እንዳትሉኝ። የእኔ መዳሜ በጣም ባለሙያ ናት። በጣም በተለይ ኬክ ስትሰራ፣ ሁሉም ምግቧ ሙያ አንደኛ። ከእሷ ነው የተማርኩት። ለራሱ የአረብ ሀገር ማለት ነው ከመዳሜ ነው የተማርኩት፣ እንዴት አድርገሽ እንደምትሰራ እንዴት እንደምታደርገው ያስተማራችኝ እሷ ናት። እዚህ ጋር ደግሞ ድንሽ ማለት ነው እያለጥኩ ነው። እንግዲህ ቪዲዮ ላይ ይሄ ቪዲዮ ያየው ሰው ትግስተኛ ነው፣ አይገልጾም ብቻ ጎበዝ ነው። ያው ድንሽ ደግሞ አጠብጠብጥብ እያረኩት ነው። እዚህ ጋር ደግሞ ጨው እያረኩበት ነው ማለት ነው። ሶልት ይባላል። በአረብ ሀገር ደግሞ ሶልት፣ ያው ሶልት በእንግሊዝኛ አይደለም ነው ሶልት ብቻ ይባላል። እዚህ አረብ ሀገር እንጥቀምበት። ድንች እየጠበስኳት ነው በዘይት ማለት ነው። እዚህ ጋ ደሞ የቀረችውን እየጠበስኳት ነው። እዚህ ጋ ደሞ ማይኒዝ እና ገሽታ። ጅብን አዘጋጅቻለሁ ማለት ነው። ካሜራው ማን ማን ነው ብትሉ ራሴ ጎበዝ አይደለሁም። እኛ ስትይ ስንባል ጎበዝ ነን። እና እንደዚህ ያው በማሽን ማድረግ ትችላላችሁ ባይዘ ወይ እኔ ደግሞ ያው በማሽን አላረግኩትም። እንደዚህ ሳህን ላይ አረጌ በማንኪያ አድርጌ ደፋለቅትም ልቅ አረግኩት። እናንተ በሚመቻችሁ ላይ ማረፍ ትችላላችሁ። ግዴታ በማሽን መፍጨት የለብንም። ዋናው መደባለቅ ነው። ዋናው ሶስቱ መደባለቅ ነው የሚጠበቅብን። እዚህ ጋር ደግሞ ድንሽ ጨርሻለሁ። ውድች ይሄ እና ፕሊስ መበረታታችሁ አይለኝ። ድንሽ ይሄ እዚህ ጋር ጥብስ ጥብስ አድርጌ ጨርሻለሁ። መበረታታችሁ አይለኝ አይለኝ። እኔ ውደች ይሄ መወዳችሁ ቤተሰብ ምርጥ ምርጥ ቤተሰብ አላችሁ። እዚ ዩቲዩብ ላይ ቤተሰብ ያለሆናችሁ ደግሞ ቤተሰብ ሆኑ፣ ኮሜንት አስቀምጡ። እንዴት ነኝ? ባለሙያ ነኝ አይደለሁም? ኮሜንት ላይ እጠብቃለሁ አስተያየታችሁ። ይኔ ውዶች እዚህ ጋር ያው ሳህን አዘጋጃለሁ። ፍርን ላይ ማስገባት ማስገባው ማለት ነው። ያው ድንሹን እያረኩ ነው። ከዛ ደግሞ የደሮውን ስጋ አድርጋለሁ ከላይ ማለት ነው።

እጓጓለሁ እንዴ እንደዚህ ቤተሰብ አሉኝ እንዴ አይዞች ሙሉኝ ብዬ ሌላ ነገር ይዤ ለማምጣት እጓጓለሁ እንደዚህ ቪዲዮ ስንለቅ ምናምን ማንም ማያዩ ከሆነ ግን በቃ ምን አዋጋለሁ ብለን ዝም እንላለን እናመሰግናለሁ በጣም በጣም በጣም ደሞ ብሄን ቤተሰቦች የሆናችሁ በጣም ነው አመሰግናችሁ ያለሆናችሁ ደግሞ ከልብ እያመሰግናለሁ ፕሌስ ቤተሰብ ሆኑ እያልኩ ነው ያው እዚህ ጋር ድንሹ አድርገናል። ከታች ከላይ ደግሞ የዶሮ ስጋው እየተጠበሰው አድርገናል። ከላይም ድንሽ ጣልጣል እያረኩበት ነው። እዚህ ጋር ደግሞ የማይኔዙን ጅብኑን ግሽታውን የተቀላቀለው ከላይ እያረኩበት ነው። እዚህ ጋር ፍሮን ላይ ያው አርጌዋለው አለው፣ ጨርሷል። እዚህ ጋር አልቆ እያወጣሁት ነው ማለት ነው። ዋው አይምርም። ከለሩ ራሱ በጣም ነው የሚያምረው። ጣሙ ደሞ ለማን ነው? እኔ ጣሙ ያው ሰርታችሁት መኩረት፣ ሰርታችሁ ጣሙን መኩረት፣ እሱ ነው እንጂ እንደዚህ ነው። ዋው ብል እንዴ የራሷ የራሴ ዋው ብልም ጥሩ ነው እንዴ? ዋው ያላርኩት ለራሴ ማን ይለኛል? እና እችም ሙያ ከመዳሜ ውድዬ መወዳት መዳሜ ነው የተማርኩት። በጣም ነው ጥፍጥ ምል ምግብ ነው በጣም